በአማርኛ በዛ በኩል አለላችሁ እና በጣም ደስ ይላል። የመሬ ነው ዘፈኖቹ እንትን ነው በዚህ በኩል ማለት በስተግራ በስተግራ በኩል ነው ያሉት የሁሉም ዘፈኖች እንትን ማለት ነው ላይሬክስ ማለት ነው። እና ትርጉም ደግሞ በቀኝ በኩል አድርጎላቸዋል። ሶ ኦሮምኛ ማይገባችሁ ሰዎች አማርኛው ማንበብ ትችላላችሁ ማለት ነው። ማን እንዲህ ያደርጋል? አባት ሮፍናን ሰውዬው ጓ ይለያል። በጣም ተመችቶኛል። አሬት ለጃት ወላታቹ፣ አስቡት ይሄንን፣ ማለት የሆነ በቃ ኮንሰርት፣ አሁን የሮፊ ኮንሰርት ነው አመዘጋጅ ስለማይቀር የዛኔ እቺን ፓርት አስቧት። ልክ በቃ እዚህ የጨፈራች ያለ ቢቱ ሲገባ ይሄ ይሄ የበረይ ነው። በጣም ነው ደስ የሚለው ቢቱ አገባው የሚገርም ነው። የምር አግኝቷቸዋል ነው ያልኩት። በጣም ደስ ይላል። እርግጠኛ ነ የሆነ በዛ ምናምን ብለው ነው እንግዲህ ይህንን የሰሩት ብያስባሉ። እና ላይክ በቃል ሰዎቹን ስቱዲዮ ወይ ጣርቷቸው አሰርቷቸው ይሆናል ምናምን ወይ ደግሞ ሪከርድ አድርጓቸው እንጃ። ብቻ በጣም የተመቸኝ የምር በጣም ደስ ይላል። ቁጭን ያደረጉት በቃ ማለት ይ ን የባህሉ ጭፈራ ይመስለኛል ዜማ ይመስለኛል። ሰሰብሮ ምናምን በቃ በጣም ነው ደስ የሚለው። የምር ዜማ ምናምን ደስ የሚገርም ነው። ኦኬ ኦኬ፣ አይ ቲንክ ቺ ነገር ፓርት አላት። ምን? አዎ ፓርት አላት። ቆይ ቆይ፣ በዚህ አጋጣሚ ልንገራችሁና ማለት ነው እንትን ላይ የመጀመሪያው አልበም ሪፍሌክሽን የሚለው ነጸብራቅ የሚለው አልበም ላይ ማለት ነው እዛ ላይ ምን አለ መሰላቅ ሮፍናን ጋሙደር የሚለው ዘፈኑ ጋሙደር የሚለው ዘፈኑ የሆነች የሆነ የዳሞ ባህል ዘፈን ናና ላ የጨፋረው ዜማው እንዳሁኑ ማለት ነው፣ ልክ እንደሱ ተቀጭ በወጣች ያለች አንድ ደቂቃ። ይህም ላይ ፎሌ የሚለውም እንደዛ ነው ነው ከዛ ቀጣዩ ጋሞዳር የሆነ የገባው ያኛው የሚጀመረው ስሙ ስለጠፋብኝ ገርታ የምታሰሱ ሰዎች ኮሜንት ላይ እና ይህኛው ደግሞ አሁን ከፎሌ ቀጥሎ ያለው ጎቤ ይላል እና ላይክ እንደመጀመረው ጋሙ ደሬ ላይ የመጀመሪ አልበም ላይ እንደሰራው እዚህኛው ሁለተኛው አልበም ላይ ደግሞ ስድስት ሚሊዮን አልበም ላይ ደግሞ እንደ ሰርቷል ማለት ነው። እና አይ ቲንክ መሳጭ ነው፣ መሳጭ ነው። እስቲ እኒያው እኒያው ያበደ ነው። ደግሞ እየወጡ ነበር፣ በቃ ሊከቡቱት ማለት ነው።

ጫፋውን እየጨፈርን አለም ቃላችን ይደብራል። እንዲ እንዴት የበር በቃ ኦሮምኛ ዜማው ጨፈራው በቃ ለጨፈራ የሚሆን ነው። ቢቱ ምናምን በቃ እብድዬ ነው የምር። እና ግጥሙም ደስ ይላል። በቃ ስለ ባህላችን ነው የመስቀል ማታ ላይ ምናምን ጨፈረ በቃ ድባቡ ምናምን ስለሱ ነው። እና በጣም ደስ ይላል የምር። እኔ ወድጄዋለሁ ወድጄዋለሁ።

የቀረብኩ ጋይዝ በቃ ዛ ሙዚቃ ውስጥ ያለው መሰለኝ፣ የእውነቴ ነው። የምር በጣም ተመሰጥኩበት ማለት ነው። በጣም ደስ ይላል። በቃ ፈረስ ሊሆን ላይ ያለው መሰለኝ፣ ሮፊ የሚገርም ሙሉ ደስ ይላል። የእውነት በጣም በቃ ለመሳት ለመሳት ነው። ምን ምን ምንም አይባልም በዚህ ምንም ነገር አይባልም። ዝም በደንብ ቪዲዮውን እያየን ሪያክት እራሱ እንትና በጨፈር ሆነ እኮ ሪያክታችን አክሽን ሆኗል እኮ ወሬው ቀረና፣ የምሬ ነው ምላችሁ፣ ተመስጠናል ተመስጠናል። በቃ ዝም በለ ስፍታ በአዳሜ ማለት ነው አቲኑ ቼ ቼ

አራት ደረጃ ወዳል ከስራ ድንድስም አረበ ያቺን ያስጨርሳት የምሬ በልሽ ነበርሽ ማለት ነው። አይ ይሄ የአዲስ አመት ወይም የመስቀል በዓል ምናምን ሲመጣ የሚጨፈሩ የአጫፋፈር ስርዓት የሆነ ባህላዊ ነው እና በቃ ይለያል። ሮፊ ይለያል። አምጥቶታል አምጥቶታል። ምንም ምንም ጥያቄ የለ ምንም ምንም ምንም ምንም ምንም ምንም ምንም አይባልም። የምሬም በጣም በቃ እኔ ተመችቶኛል። የምሬ ነው። ቅድም እንዳልኳቸው ነው እንግዲህ የመጀመሪያው ሪፍሌክሽን የሚለው አልበሙ ላይ ማለት ነው። ስሙ ስለጠፋብኝ ነው አልያ ስላለኝ ነው እንጂ የጋሞ ዘፈን ላይ የመጀመሪያዋ ፓርት ሆን አንድ ደቂቃ ምናምንች እና እሱ በባህላዊ ሙዚቃዎች ምናምን ምናምን ነገር ነው። እንትን የተባሉ ላይክ የኛውም ፎሌ ይላል እና እንደዛ። ከዛ ፓርቱ ላይ ደግሞ ማለት እዛው ሲቀጥለው ደግሞ በሌላ ወዲያው አድርጎት ልክ ሲቀጥለው ደግሞ ይሄኛው ጎቤ ይላል፣ ያኛው ላይ ደግሞ ጋሞ ደሬ ነው የሚለው እና ልክ እንደዛ ስታይል ነው የተሰራው። በጣም ነው የሚያምረው። እኔ በጣም መስጦኛል። እንግዲህ አብረን የሰማነው፣ ከኔ በላይ ወዳችሁታል። ታስተዋወቂያለሽ አዳሜ የኔንም ሪአክት አላየሽም፣ በዘፈኑ ሲጨፈሪ ማለት ነው። እና በጣም ተመችቶኛል፣ የእውነቴን ነው የምላችሁ። ምንም የምላችሁ ነገር የለም። በቃ እኔ በጣም ወድቻለሁኝ፣ ከኔ በላይ ወዳችሁታል። እንግዲህ የፓርት ቱ ነው ብያችኋለሁ፣ ቀደም ወደ ፓርት ሲሉ እንገባለን ማለት ነው። አብራችሁን ቆዩ። በዚኛው ዘግተናል፣ በዛኛው እንከሰታለን። እስከዛው ድረስ እያያችሁ ቆዩልኝ። ሰላም ደህና ጤና ይመቻችሁ።